ኢትዮጵያን ለ17 ዓመታት እንደፈቀዱና እንደፈለጉ ሲገዙና ሲነዱ የነበሩት ኮሎኔል መንግስቱ ኃይለ ማርያም፣ ኢህአዴግ ወደ አዲስ አበባ ሲቃረብ፣ ሸሽተው ከሀገር የወጡት በሺ ዘጠኝ መቶ ሰማንያ ሶስት ዓመተ ምህረት በዛሬው ቀን ነበር። እለቱ ማክሰኞ ነበር። በስድስት ሰዓቱ የኢትዮጵያ ሬዲዮ፣ የዜና አወጃ፣ በሀገሪቱ የነበረውን ደም ማፈሰስ ለማስቆም ሲባል ፕሬዚዳንት መንግስቱ ከሀገር እንዲወጡ መደረጉ ተነገረ። በማግስቱ ግን ለማንም ሳያሳውቁ ሸሽተው፣ መሄዳቸውን የመንግስት ምክር ቤት ይፋ አደረገ። ምክትል ፕሬዚዳንት የነበሩት ለፍተ ሌተናል ጀኔራል ተስፋዬ ገብረ ኪዳንም የሀገሪቱ ፕሬዚዳንት ሆነው የተሰየሙት በዛሬው ቀን ነበር። ሌትናንት ኮሎኔል መንግስቱ የተቀሰቀሰውን የየካቲት 66 ህዝባዊ አመፅ በአዝጋሚ መፈንቅለ መንግስት እጁ ያደረገው ወታደራዊ ጁንታ ወይም ደርግ ሊቀመንበር ነበሩ። የኢሰፓ ዋና ጸሐፊ፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ፣ የኢሕዲሪ ፕሬዚዳንት በሚል በተደራረቡ ስልጣኖች ራሳቸውን ሾመው ኖሩ። ይሁንና አስተዳደራቸው ገና ከጅምሩ ግድያን መፍትሄ በማድረጉ ተቃዋሚያቸው በዛ። መንግስታቸውን በመቃወም ተቃዋሚ ኃይሎች ጠመንጃ አንስተው ጥቃት ጀምረው ድል አገኙ። በሺ ዘጠኝ መቶ ሰማንያ ሶስት ዓ.ም አጋማሽ ላይ፣ ተቃዋሚው የኢህአዴግ ሰራዊትም ወደ አዲስ አበባ በአሸናፊነት ገሰገሰ። ተቃዋሚዎቻቸው እንደተጠጓቸው ያዩት ኮሎኔል መንግስቱ፣ እምንሞተውም፣ እምንኖረውም እዚሁ ሀገራችን ላይ ነው የሚለውን ንግግራቸውን ሰርዘው፣ ግንባሬ እስኪበተን ድረስ ትግሌን እቀጥላለሁ ይሉ የነበሩትን አጥፈው፣ ቤተሰባቸውን ይዘው ወደ ዚምባብዌ ሸሹ። ከመሸሻቸው አንድ ቀን በፊት፣ የዚምባብዌ የውጭ ጉዳይ ሚኒስትር አዲስ አበባ ድረስ መጥተው ሲያነጋግሯቸው ታይተዋል። ወደ ኬንያ ለመሄድ አውሮፕላን እንዲዘጋጅላቸው ያደረጉት ወደ ብላቴ ማሰልጠኛ ገብተው ወታደራዊ ስልጠና በማድረግ ላይ የነበሩትን የዩኒቨርሲቲ ተማሪዎችን እጎበኛለው በሚል ሰበብ ነበር። ሽሽታቸውን የሚያውቁት ረዳታቸው ሻምበል መንግስቱ ገመቹና የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ ብቻ ነበሩ። ከብላቴ ወደ አስመራ ከዚያም ወደ አዲስ አበባ ለመመለስ በሚል ሰበብ አውሮፕላኗ ነዳጅ እንድትሞላ አዘዙ። ረፋድ ላይ በረራቸውን ጀመሩ። በአየር ላይ እንዳሉ አውሮፕላኑ ወደ ብላቴ ሳይሆን ናይሮቢ እንዲበር አብራሪውን አስገደዱት። አብራሪው ወደ ኬንያ ለመብረር፣ ካርታ እንደሌለውና መብረር እንደማይችል አሳወቀ። መንግስቱ ግን በግድ ትሄዳታለህ ብለው አስገደዱት። ይህ ድርጊታቸው የሀገር መሪ ሆነው፣ አውሮፕላን ለመጥለፍ፣ የመጀመሪያው መሪ ያደረጋቸው ናይሮቢ አውሮፕላን ማረፊያ ሲደርሱ፣ በኢትዮጵያ ኤምባሲ ሁለተኛ ጸሐፊ ተቀብሏቸው፣ በዚያው ከአሜሪካ ጋር ከዚምባብዌ ጋር በተደረገ ስምምነት የስደተኝነት ኑሯቸውን ወደሚገፉበት ወደ ሀራሬ ከአምስት አጃቢዎቻቸው ጋር ሄዱ። ኮሎኔል መንግስቱ በስልጣን ዘመናቸው ሀገሪቱን እርስ በርስ በሚያ አፋጅ ፖሊሲ ለስልጣናቸው ቅድሚያ ሰጥተው ሀገሪቱን የስቃይና የፍዳ መፈልፊያ አደረጓት። ታይቶ በማይታወቅ ውርደትም ከተቷት የሚሏቸው አሉ። አንዳንዶች ደግሞ ማህበራዊ ለውጥ ለማምጣት የመሬት አዋጅን የመሳሰሉትን ለማስፈጸም አስተዋጽኦ አድርገዋል ይሏቸዋል። ስለ እርሳቸው የጻፉ ሁሉም ግን በስልጣን ጥማት የታወሩ መሆናቸውንና በዚህም ከመጡባቸው ማንኛውንም አደጋ ለማድረስ የማይተኙ የሌሎች ሀሳብን ለመስማት የማይፈልጉ አምባገነን መሆናቸውን ይስማማሉ። በዘመነ መንግስታቸው እርስ በርስ በተደረገ ፍጅትና ጦርነት በሚሊዮኖች የሚቆጠሩ ዜጎች ደማቸው በየጎዳናው ፈሷል። የዴሞክራሲና የሰብአዊ መብቶች የሚባሉ ነገሮች እንኳን በውን በህልም የማይታሰብበት ሀገር ማለት እርሳቸውና ፓርቲያቸው ብቻ እንዲሆን የሚያስችል አሰራር የሚ ይከተሉ ነበር፣ ይሏቸዋል። መጨረሻቸው ግን የፎከሩበትን ሁሉ ሳይፈጽሙ ደጋፊዎቻቸው የሰጧቸውን ቆራጡ የሚል ስያሜ ተግባራዊ ሳያደርጉ ሁሉንም ጣጥለው ፈረጠጡ። ኮሎኔል መንግስቱ አሁንም በስደት በሀራሬ ይኖራሉ። ሌፍተናል ጄኔራል ተስፋዬ ገብረኪዳን ኪዳን በስምንት ቀናት የስልጣን ቆይታቸው በአዲስ አበባ እልቂት እንዳይፈጸም ሰራዊቱ ጠመንጃውን እንዲያስቀምጥ መግለጫ ከመስጠት ያለፈ ስራ ሊሰሩ አልበቁም። በስምንተኛው ቀን ኢህአዴግ አዲስ አበባን ተቆጣጠረ። ኮሎኔል መንግስቱ ስልጣናቸውን ትተው ከፈረጠ